በረኮት መንግስት ብ ህይወቱ ማለፉ ይታወቃል። እንግዲህ በቀብር ሥነ ሥርዓቱ ላይ የተገኙት ፕሬዝዳንት ኢሳያስ አፈወርቂ ደግሞ ነጠላ ጫማን አድርገት ይህን በከፍተኛ ሁኔታ ለማሽሟጥጥ፣ ለመሸርደድ፣ ለመፈጋገር ብዙ ሰዎች ሲሞክሩ በየማህበራዊ ሚዲያ አይተናል። ፖለቲካ እንደዚ አይሰራም። ፖለቲካ የልጆች ጨዋታ መንደር አራጌቶች ፉተታ አይደለም፣ ሽሙጣ አሽሙር አይደለም። ፖለቲካ በጽንሰ ሀሳብ ላይ የተመረኮዘ ኮስተር ያለ ሀሳብ ነው ኮስተር ያለ የአገሩን ክብር ልዕልና የሚያስጠብቅ ኮስተር ያለ ሀሳብ ነው እና ልክ እንደ መንደር አረጊቶች በትንሽ ትልቁም የኮሌን ጫማ አየኸው፣ የኢሳያስን አየው ጫማ ከዚህ በፊት ታስታውሰ እንደሆነ አይቶ ጌታቸው ረዳ ጫማ አድርጎ አንዱ ኢንተርቪ ሲያደርግ ጫማው ጠቅላይ ሚኒስትር አብይ አህመድ ጋር ካደረጉት ጫማ ጋር ተመሳሳይ ይኖታል እና ጠቅላይ ሚኒስትር አብይ አህመድ ነው ጫማውን ለጌታቸው የሰጠ የሚል የመንደር ፉቶታ ስትፎትቱ ነበር እና ጌቸ የዚህ ችግር የለበትም። ሌላ ሀሳብ ላይ እንነጋገር። ይህ ኮ መንደርቲ ሀሳቦች ውጡ። ቅኔ ሌላ ነው፣ ምጥቆት ሌላ ነው፣ ሽሙጥ ሌላ ነው። ይሄ መንደርቲ አስተሳሰብ ምኑ አይጥቁም። በቃ ስሎ ጫማ፣ ስሎ ካልሲ፣ ስሎ ቲሸርት፣ ስሎ ጃፓኒ፣ ስሎ ቡታንታ። እንደዚህ ፖለቲካ እንደዚህ አይሰራል። የፕሬዝዳንት ኢሳያስ አፈወርቂ ጫማ ነጠላ የፎለቀ ይልበስ፣ ቢፈልግ ወርቅ ይልበስ፣ ቢፈልግ ነጠላ ጫማ ይልበስ። ቢፈልግ አሁን የነጠላ የጫማ ጥረት ይኖርበታል ኢሳያስ ከቻይና ጋር ያለው ግንኙነቱ ከኛ እናውቃለን። ከራሽያ ጋር ያለው ግንኙነቱ ከኛ ነው። ከጉብጫች ጋር ያለው ግንኙነቱ እኮ እናውቃለን። በምን ያህል ሚሊዮን ዶላሮች ወደ ኤርትራ በተለያየ ምክንያቶች እንደሚፈስ እኮ እናውቃለን። ድሮንና የተለያየ ሞሳረች ወደ ኤርትራ የሚያመላልሱ የውጭ ኃይሎች ጫማ እጥረት አለ። አስሩ መርከብ ይልካሉ። ቆፈለጎ ጫማ ጫማ ፖለቲካ አይደለ። በጣም ነው የጎረመኝ። ከዚህ በፊት ጌታቸው ሮዳ የአብይ ጫማ ነው የለበሰው ብለው ሚዲያ በሙሉ ሲያናፈሰ ነበር። ያሳፍራል። ሌላ ጉዳይ ኮስቶር ያለ ነው ፖለቲካ ኢትዮጵያ ውስጥ እኮ ይሄ የጀበና ቡና ሀሜት ሀሜት ሆኖ እኮ ቁጭ አለ። ጌቸው እኛ እናውቃለሁ በሚሊዮን ዶላር እንዳለው አውቃለሁ፣ በጉሌ አውቃለሁ፣ በሚሊዮን ዶላር አለው ጌቸው። ይጎርማል ገና ሰባት ዞሩን የሚያበላ ጎንዘባለ ጫማ ከጠቅላይ ሚኒስትሩ አብይ አህመድ የሚወስዱበት ምንም አመክንዮ እና የመቶ ብር ቻሌንጅ እንጀምሩለት ምናምን በላ። እንደዛ ከሆነ መቶ ብር ቻሌንጅ ጀምሩ ለጌቸው ለኢሳያስ ይህ የህፃናት የመንዶሮ ቃቃ እዚህ በሀገራችን የለመድነው ፎቶታ ሽሙጥና አሽሙራለን። እንደገና ወደ ጎረቤት ሀገር እኛ ከሱዳን ጋር አልተስማማን ማለት በሱዳንስ ባህል ማንነት፣ አለባበስ ጦርነት ስናላግጥ እንላለን ማለት አይደለም። ብሔራዊ ጥቅማችን ላይ ብቻ ትኩረት ምን አደርገው ይህ መንደር የሆነ ከሄደ አይሰራም በአማራ ፖለቲካ በኦሮሞ ፖለቲካ፣ በትግራይ ፖለቲካ፣ በሶማሊያ በአፋር በደቡብ ፖለቲካ ልዩነት ያላቸው ሃይሎች ሽሙጥና መንደርቴ አሽሙር ሳይሆን የህዝብን ክብር ሚነካ የህዝብን የመሬቻችን ክብር የሚነካ ሳይሆን ሀሳቡ ላይ ነው። በቃ ጥቅማችን በዚሁ በዚሁ መልኩ በአማራ ፖለቲካ፣ በኦሮሚያ ፖለቲካ፣ በትግራይ ፖለቲካ ይሄ ችግር አለ ብለ ሀሳቡን ማስረዳት ነው እንጂ መንደርቴ ሽሙጥ ምንም ትርጉም የለው። የልጆች ማላገጫ መሆን ተገቢ አይደለም። እንደው ሕፃናት በቃ አስታውሳለሁ። ከዚህ በፊት ኢሳያስ አፈወርቄ የሶማሌው ፕሬዚዳንት የወረደው መነሱ ሎስም እና አልሲሲ አንድ ቦታ ስብሰባ ተገኝና ከኋላ ያለው ባንዲራ እየተጨመወደደ ነው። የሶማሌ ባንዲራ የሶማሌ ባንዲራ የተጨመወደደ ነው። ባንዲራ እንኳን ይሄ ምንድርቴ ነው? ሽሙጥ ባንዲራ ይጠፋል እንዴ? ባንዲራ ባህር ያለው አገር አንድ ሺህ ኪሎ ሜትር ባህር ያለው አገር ኮንትራባንድ ማአት ብትቶ እኛ እንተ እንጂ የሚመስል ነገር እኛ ኮ ቦንዳ የምናገባው የፈረንጅ ውራጅ ቦንዳ ምናገባ ኮ በጅቡቲ በኩል እና እነሱ ከፈለጉ ደግሞ አንድ ሺህ ኪሎ ሜትር ባህር አለ። ስለዚህ በዛ ባህር የፈለጉት እቃ ይገባል፣ የፈለጉት ይወጣል። እና ከዛ እንውጣ በቃ ከፍቶታ እንውጣ ፅንሳ ፍላጎታችን ላይ ብሔራዊ ጥቅማችን ላይ ትኩረት አድርገው መነጋገር ብሽሽቅ ምናምን ድንጋይ የሰፈር መንደር ድንጋይ መወራወር ተገቢ አይደለም እኛ የኤርትራን ህዝብ ክብርና ማንነት መንካት አንፈልግም ኤርትራ ህዝብ የኢትዮጵያን ህዝብ ክብርና ማንነት መንካት የሉበትም እኛም በኤርትራ ችግርና ድሁነት አንሱ አለቅም ብሔራዊ ጥቅሞቻችን ይኖራሉ እነዛ ብሔራዊ ጥቅሞቻችንን መጠየቅ ይቻላል መነጋገር ይቻላል መሞካከል ይቻላል ነገር ግን አንዱ በአንዱ ትናንትና ከልክ በላይ ስንሞጋገስ ምድር ተጨነቀች። ከልክ በላይ ከልክ በላይ ስንሞጋገስ አልፎ ተርፎ ዶማችን አንድ ቦታ አብረው ፈሰሰው አንዱ ዛሬ ደግሞ ከልክ በላይ ጥላቻ ለማንቋሸሽ ይሄ ትንሽ ትዝብት ውስጥ የሚጥል ነው። በዓለም በሌላም ዓለም ትዝብት ውስጥ የሚጥል ነው። እና ፖለቲካ ስንሰራ በክብር ይሁን በክብር ይሁን በአማራ ፖለቲካ ውስጥ ልዩነቶች ይኖራል። በትግራይ ፖለቲካ ውስጥ ልዩነቶች ይኖራሉ። የህዝብን ክብር የሚነካ የመረቻችን ክብር የሚያዋርድ የሚያንጓጥጥ እኛ ደም መፋሰሱ ጎብተን ነው። እኔ ለምሳሌ በህዋት ፖለቲከኞች ላይ ፌዝና ስላቁስ ጎብቻለሁ። ነገር ግን የዛን ጊዜ እነሱ ዶማችን እያፈሰሱ ባለው ጊዜ ነው፣ አገር እየተዘረፈ ባለው ጊዜ ነው። ያንን ማንም ሚሊዮኖች ምስክሮች አለኝ፣ ሚሊዮን እኔ ራሴ ቪዲዮዎች አለ፣ መረጃዎች አለ። በቦታው እጅ የቆረጥከው ምናምን እና ከዛ አልፎ ግን የህዝብና ህዝብ ብሽሽቅ እንደ ሽሙጥ አንዱ አንዱን ማንቋሸሽ ማዋረድ፣ ይሄ ፖለቲካ አይደለም። መሪዎችን በሀሳባቸው እንሞግታቸዋለን። ለምሳሌ ወደ ያስፈልገናል ያስፈልገናል፣ በምን መልኩ ነው የሚያስፈልገን? ይሄ መነጋገር ያስፈልገናል። ታሪካዊ ስቶቶች አለ ወይ፣ ትክክልንኝነት አለ ወይ፣ ኮረክትነሱን ያ የራሳችን አካሄድ የሚወስነው ነው። እዚህ በሀገራችን ፖለቲካ ብዙ ጊዜ የማየው ጉዳይ ብሽሽቅ፣ አሽሙር ሽሙጥ እና ጎንዘብ፣ ጥረት የለም። እውነቱን ለመነጋገር መነጋገር ለምሳሌ፣ ፕሬዚዳንት መንግስቱ ኃይለ ማርያም ቀለል ያለች ልብስ የለብሱ ነበር። ብዙ ጊዜ ቀለል ያለች ልብስ እና ያን የሚያደርጉበት የራስ የሆነ ሳይኮሎጂካል ምክንያት አለ። ህዝቡን አብሬ ተቸግሬ አብሬ ተርቤ አብሬ ተጦምቼ የሚል ቀለል ያለ መልስ ያለው ጉዳይ ለህዝቡ ለማስተላለፍ የተፈለገ ነው። አለባበስ ላይ የገንዘብ ጥረት የልብስ ጥረት የምናምን አይደለም። አብሬት አንደኛ የፕሮፓጋንዳ አካል ነው። ህዝብን ህዝብ ወጥረው የምትይዙበት ከንቲቶለየ አልበላሁም ከንቲቶለየ አልጠጣሁም አብሬ ተቸግሯል። ብትቸገርም አብሬ ላይ የተቸገርክ የሚል የፕሮፓጋንዳ ወይም ደግሞ ህዝብን የማሳመኛ አንዱ መንገድ ይሄ ነው ይሄ ነው። ዋቃ ዝም ብለው ሳያቁ ቆርተው ነጠላ ጫማ የለብሱ የወጣ በቃ እንደ ዝም ብለው ጫማ ቤት ስጣት ነው። ፖለቲካ እንደዚህ አይደለም። ፖለቲካ እንደዚህ አይሰራም። ሎ ሌላ ጊዜ ነው። ሌላ ጊዜ ትምህርት እንድትወስዶ ምፈልገው። ለምሳሌ ዙሙነ ካሴ በዚ ጊዜ ቁምጣ ይለብሳ ለምንድን ነው እኮ? ሱሪ አይደለም የራሴ ሄደ ፖለቲካ እንደዚህ ፖለቲካ አመራሮች አንዱ ነገር የሚያደርጉት በምክንያት ነው። ወይም ደግሞ የጦር አካሄድም ይሁን የሆነም ይሁን በምክንያት ነው የሚያደርገት። የሆነ ጁግራ ነው ምናምን ሊበላ ይዞ ሲሄድ፣ ጉጅራ ነው እንትን የምትባለው ወፍ ይዞ ሲሄድ ያሳያል። ዞመነ መነካ አንድ የሆነ ፎቶ አይቼ ነበር። ያ ማለት ዞመነ የሚወላቶ ማለት አይደለም አይደለም። ፖለቲካዊ እንትን አለው ያ ፎቶ። ዝም ብሎ ዝም ብሎ በአጋጣሚ የተደረገ አይደለም። አይደለም። ስለዚህ በጥንቃቄ ማየት ይሄ ማለት ምን ለማለት ተፈልገ ነው። እኔ ጋር ሲደርስ ሌላ ነው፣ ሌላ ሰው ጋር ሲደርስ ሌላ ነው። ኢሳያስ ነጠላ ጫማ መልበሰ ለመላ ዓለም የሚገኝ ኤርትራውያን የሆነ የሚያስተላልፎ መልእክት አለ፣ ለእኛ የሚያስተላልፎ መልእክት አለ፣ ለሌላውም ሰው ደግሞ እንደዚህ መልእክት አለ። ስለዚህ ይህን በጥንቃቄ ማየት፣ ፖለቲካ ብስሎት ይፈልጋል። ፖለቲካ የተራቀቀ በሰዎች ሕይወት ደም፣ ክብር፣ ድህነት፣ ከፍታ ላይ ብዙ የዓለም ነው፣ ትልውን የሚወስን ጉዳይ ነው እና እንዲህ አይነት ነገሮች ስናያቸው ኮመንደር ሽሙጥ ወቶን ነው መሆን ያለበ። ኮመንደር ሽሙጥ ነው አንዳንድ ጊዜ ብራንድ የሆኑ በጣም በዓለም ውድ ብራንዶቹ ይለውሳ። ለምሳሌ ዘመኖ ካስ የሆነ ጊዜ ደግሞ ቁምጣ ለብሶ ታየዋለ። ጫካ ላይ ተኝቶ የሆነች ነገር ለብሶ ታየዋለ። ሁሉም ፎቶ በምክንያት ነው፣ አላማ አላቸው። እነሱን ያን ነገር ሲለቀው ለሚደርስለት አካል ለማስተላለፍ የተፈለገው ሜሴጅ አለ እኔ ጋር ምንም ላይሆን ይችላልመኖ ላይ ምንድነ ለዚህ ነገር ልል ይችላል። እነሱ ግን ያን መልእክት የሚልኩለት ህዝብና አካላቷል ከሽሙጥ መውጣት አለብን። ከፅንሰ ሀሳቡ ከአይዲዮሎጂ ጋር ነው መላትም ያለብን። ሀሳቡና ሀሳብ ነው መፋቶ ያለውና እንዲህ አሉ ከሀገራችን አልፎ ይሄ መንደርቴ የሽሙጥ የአሽሙር ወደ ሌላ መሄዱ ተገቢነት የለውም። ምንም አይጥቅምም። እኛ ብሔራዊ ጥቅም አለን ዋና ጉዳያችን ላይ